እንደምን አደራችሁ፣ ሰላም አደራችሁ። ሁላችሁንም እንኳን ለዚህ ትልቅ ቀን አደረሳችሁ ማለት እፈልጋለሁ። በዚህ ሂደት ውስጥ ሁሉ የተሳተፋችሁትን አካላቶችን ማመስገን እፈልጋለሁ። አንድ ጥያቄ እስጠይቅ ነበረ እዚህ ወደ አማራ ክልል ወደ ባህር ዳር ከተማ እኛ ለምን መጣን? ሁላችሁም ተሰብስባችሁ ለምን መጣችሁ የሚል ጥያቄ ስጠይቅ ነበረ። መልሱንም ራሴ ይሰጥ ነበረ። ምንድን ነው ለረጅም ጊዜያት ኢትዮጵያና ኢትዮጵያውያኖች በብዙ የፖለቲካ የታሪክ፣ የኢኮኖሚ ችግሮች ውስጥ አልፈናል። እነዚህን ነገሮች እንደ ኢትዮጵያውያን አንድ ላይ ቁጭ ብለን ለመጠየቅ ነው የመጣ ነው። ምን ሆነን ዛሬ ላይ እንደዚህ የሆን ነው? ለክፋት የተጫጨ ነው? ለምንድን ነው ብለን እንደ ኢትዮጵያውያን ጥያቄዎችን የምንጠይቅበት የምክክር መድረክ ነው ብዬ አስባለሁ። ሌላ ዓላማ ይዘን አይደለም። እንደ ኢትዮጵያውያን ቆም ብለን ጎበዝ፣ ምን ሆንን ጎበዝ? ወንድም ወንድሙን ለምን ይገላል? ጎበዝ ወንድም ወንድሙን ለምን ያሳድዳል? ብለን ሰከን ብለን የምንጠይቅበት መድረክ ነው ብዬ አስባለሁ። ሌላው ደግሞ ቅድም ከኔ በፊት ያሉት እንደተናገሩት እንደ ሀገር ልጆች እንደ ኢትዮጵያውያን ደፍረን ለማዳመጥ የምንደፍርበት ወቅት ነው ብዬ አስባለሁ። በብዙ ነገር እንደፍራለን፣ ለመዝመት እንደፍራለን፣ ለመዋጋት እንደፍራለን። አሁን ደግሞ ቆም ብለን ለማዳመጥ ለመደማመጥ፣ አንዳችን የሌላችንን ቁስል፣ ስጋት፣ ተስፋ ለማዳመጥ የምንደፍርበት ወይም ከረጅ የምናገኝበትና የሚኖረን ወቅት ነው ብዬ አስባለሁ። ስንደማመጥ ደግሞ ኢትዮጵያውያኖች በተለያዩ ነገሮች ላይ እውነቶች ላይ ፋክቶች ላይ የተለያየ አይነት እሳቤዎች አሏቸው። እነዛን ወደ ጠረጴዛ አምጥተን ወደ ዛፍ ጥላ ስር አምጥተን ወደ ጉባኤዎቻችን አምጥተን የምናወራበት የምንደማመጥበት ነው። አንዱ ያ ነው። ሌላኛው በርህራሄ ሌላውን የምናዳምጥበት መድረክ ነው። አንዳችን የሌላችንን ቁስል በርህራሄ የምናዳምጥበት ነው። አንዳችን ስለሌላችን እሳቤ፣ ባህል የምንማማርበት መድረክ ነው። ሱ ብቻ አይደለም። ፍላጎቶች አሉን። ሁላችንም ኢትዮጵያውያኖች የፖለቲካ ፍላጎት፣ የኢኮኖሚ ፍላጎት፣ የባህል ፍላጎቶች አሉን። እነዚህን ነገሮች አምጥተን አብረን ተነጋግረን የጋራ የሆነን መንገድ የምንቀርጽበት ሂደት ነው ይሄ። ይሄን ሂደት ደግሞ ሊያደርጉ የሚችሉት ኢትዮጵያውያኖች ናቸው። ለኢትዮጵያ ቁስል፣ ለኢትዮጵያ ሕመም ፈውስን ልናመጣ የምንችለው እኛው ነን። እዚህ ያለን ኢትዮጵያውያኖች ነን። የኢትዮጵያ ፈውስ የኢትዮጵያ ሕክምና ከሌላ ቦታ አይመጣም። ከእናንተ ነው የሚመጣው። እናንተ ናችሁ ለዚች ሀገር መፍትሄ ልታመጡ የምትችሉት። ስለዚህ የጋራ የሆነን ኢትዮጵያ፣ ጠንካራ ኢትዮጵያ፣ የሁሉንም ድምፅ፣ የሁሉንም ስጋት፣ የሁሉንም ተስፋ የምትይዝ ኢትዮጵያን የምናዋልድበት ሂደት ነው ይሄ። ስለዚህ ሁላችሁም ወደዚህ ታላቅ ሂደት ኢትዮጵያን ወደ ከፍታ የሚያወጣት ሂደት የማዋለድ ሂደት በድፍረት እንኳን መጣችሁ ለማለት እፈልጋለሁ። ያለን አማራጭ ግጭትና ሰላም የሚል ምርጫ አይደለም። አሁን ያለን የመኖ ያለን አማራጭ የአለመኖርና በሰላም የመስራት በሰላም ኢትዮጵያን የማዋለድ ምርጫ ነው ያለን። ማለትም ነን ቫዮለንስ ወይም ነን ኤግዚስተንስ የሚል አማራጭ ነው ያለን እንደ ኢትዮጵያ። ምክንያቱም ግጭቱን ለረጅም ጊዜ አይተነዋል። ትልቅ የምንላቸውን እሴቶቻችንን ከጊዜ ወደ ጊዜ እየሸረሸረ እየሸረሸረ እዚህ ደርሰናል። ያን የሞከርነውን ያከሰረንን አማራጭ አንይዝም። ኢትዮጵያን የሚያነሳ ሁላችንን የሚያከብር አማራጭ፣ የመነጋገር የመደማመጥ አማራጭ ነው። ያንን ደግሞ የምታደርጉት እናንተ ኢትዮጵያውያን ናቸው። በዚህ ሂደት ውስጥ ፓርቲዎች አይደሉም ከፍ የሚሉት። በዚህ ሂደት ውስጥ ግለሰቦች አይደሉም በዚህ ሂደት ውስጥ ኢትዮጵያ ብቻ ከፍ ትላለች። እግዚአብሔር ኢትዮጵያን ይባል አመሰግን። ኮሚሽነር ዶክተር አምባዬ ኦጋቶን እጅግ አርጌ አመሰግናለሁ። በጭብጨባ ተቀበሉልን።